ጌታን ተቀበል ብሎ እኮ መንገድ ማለፊያ ይከለክላሉ። መናገር ነው። ዞር በል ማለት አያስፈልግም። ታስፈልግም ና ና ና ጌታ ማን ነው? ና ሲቆምልኝ ማለት ነው። እኔ ያን ነው ማየት የምፈልገው። ና ቆምልኝ፣ ጌታ ማነው? ነው የእግዚአብሔር አብ ባሕርይ ልጁ ዓለምን ሊያድን ከድንግል ማርያም በስጋ የተገለጠው መድኃኒታችን፣ ጌታችን ቤዛችን፣ ትንሣያችን፣ ሕይወታችን የድንግል ልጅ ክርስቶስ እኔ አምነዋለሁ። አንተና ያላመንከው ማለት መቻል አለብን። እውነት ውሸት እስቲ በቃል መመስከር እፈልጋለሁ የምትሉ በቃል መመስከር፣ አፋችን ይከፈት፣ አንደበታችን ይናገር፣ ስለ ክርስቶስ ይመስክር። መስክሩ ስለ እርሱ በቁስሉ ተፈውሰን አልበሉ፣ በሕማሙ ድነን አልበሉ፣ በሞቱ ህይወት አግኝተን አልበሉ፣ ትንሣኤው ትንሣኤያችን ነው በሉ። ወደዚህ በመምጣቱ እኛን ወደ አባቱ ፍቅር ወደ አባቱ መንግሥት ስቦን አልበሉ። የጥል ግድግዳን አፍርሶ የወደጅን ገልጦልን አልበሉ። ነፍስን ከስጋ ሰማይን ከምድር መላዕክትን ከሰው ልጆች ጋር ሰባቱን መስተጻርራን አስታርቆታል። ታርቆን አልበሉ። መስክሩ ስለ እርሱ በቃል ስለ ድንግል ማርያም መስክሩ፣ ስለ ቅዱሳን መስክሩ፣ ስለ ጾም መስክሩ፣ ስለምታመልኩበት ቤተ መቅደስ መስክሩ። ስለ ቅዱሱ ታቦ ተናገሩ። ምን ያሳፍረናል? ሁሉም በመጻፍ አለ ወይስ የለም? ሁሉንም እግዚአብሔር ነግሮናል ወይስ አልነገረንም?